የማዕከላዊ ኢትዮጵያ ክልል አመራር አካዳሚ ከክልሉ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ጋር በመተባበር በክልሉ ለሚገኙ አመራሮች ስልጠና መስጠት ጀምሯል። ብቁ አመራር ለላቀ ውጤት በሚል እየተሰጠ ባለው ስልጠና ከክልሉ ሁሉ መዋቅሮች ከዞንና ልዩ ወረዳዎች የተውጣጡ አመራሮች ስልጠናውን እየወሰዱ ነው። የክልሉ አመራር አካዳሚ ዋና ዳይሬክተር አቶ ተስፋዬ ብላቱ በዚህ ወቅት ተቋሙ ብቁ አመራሮችን ለማፍራት የጥናት ስራዎችን እየሰራ ስለመሆኑ አመላክተዋል። ብቁ አመራሮችን ለመፍጠር በተለያየ ርዕሰ ጉዳዮች ላይ ስልጠናዎችና ጥናትና ምርምር ስራዎችን እየሰራ ይገኛል። በመሆኑም ይህ ስልጠና በየደረጃው የሚገኙ የክልላችን አመራሮች ስራቸውን በብቃትና በውጤታማነት ለማከናወን ከፍተኛ አስተዋጽኦ እንዳለው በመረዳት ለስልጠናው ስኬት ዝግጅት ያደረግን መሆኑን እየገለጽ አመራሩ በክልሉ የሚወርዱ የልማት ስራዎችን ዳር ለማድረስ ስልጠናውን ተመስርቶ ወደ ተግባር እንዲገባም አሳስበዋል። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ስልጠናው የአመራሩን አቅም ለማጎልበት አጋዥ ነው ብለዋል። ለኅብረተሰብ ተጠቃሚነት የሚኖረው ሚና ከፍ ያለ ስለመሆኑም አመላክተዋል። የተሰጡ ተልዕኮችን በብቃት ለመፈጸም ጥሩ አስተዋጽኦ ያደርጋል። በየደረጃው የኅብረተሰቡን ተጠቃሚነት ለማረጋገጥ የተሻለ እገዛ ያደርጋል። በቂ ህልም፣ ራዕይ ለመሰነቅም አቅም ይሆናል። ከመንደር አጀንዳ በመውጣት ትላልቅ አጀንዳዎች ላይ ፎከስ ለማድረግም ትልቅ አስተዋጽኦ ይኖረዋል። የነጠላ ትርክቶችን በማረም የጋራ ትርክቶችን በመፍጠር ትልቅ አቅም ይሆናል። መሰል ስልጠናዎች የጋራ ትርክትን ለመፍጠር የሚያስችልና መልካም አስተዳደርን የሚፈትሽ አመራርን ለማበራከት ያግዛል ተብሏል የሚያሰላስል በምክንያታዊነት የሚያምን በፍታዊነት የሚሰራ መልካም አስተዳደርን ፈትሾ የሚፈታ አመራርን ይፈጥራል። አመራር በመፍጠር በኩል ትልቅ አስተዋጽኦ አለው። ስለሆነም የሚሰጠውን ስልጠና ዓላማ በመረዳት በንቃት ተሳትፋችሁ የዚህ ስልጠና የሚገኙትን እውቀቶች በመውሰድ በክልላችን የጀመርነውን የልማት የመልካም አስተዳደር ስራዎች እንድታሳልጡ በዚህ አጋጣሚ ያሳስባለሁ። ስልጠናውን የአፍሪካ አመራር ልዕቀት አካዳሚ ፕሬዚዳንት አቶ ዛዲግ አብርሃም እየሰጡ ይገኛሉ። አቶ ዛዲግ በስልጠና ሪፖርታቸው ማዕከላዊ ኢትዮጵያ ክልል ለኢኮ ቱሪዝም ምቹ የሆነና የማደግ አቅም ያለው ስለመሆኑ አመላክተዋል። ይሄ ማዕከላዊ ኢትዮጵያ የኢኮ ቱሪዝም ማዕከልነት እንዴት እንደሚስፋፋ ይሄ ቴምፕል ኢኮኖሚ የሚባለው እዚህም ብዙ በክርስትናም በእስልምናም ብዙ መስጅዶች አሉ፣ ቤተክርስቲያኖች አሉ፣ የተለያዩ እንትኖች መድረሻዎች አሉ። ይሄ ለብዙ ነገር መነሻ የሚሆን ነገር ነው። ይሄ ቴምፕል ኢኮኖሚ የሚለው እምነትን ማዕከል ያደረገ ቱሪዝም፣ የባህል ማዕከልነት የማዕከላዊ ከተማ የማዕከላዊ ክልል ከተሞች ሊማሩ ይችላል። አካባቢው ለከተሜነት የተመችና ለማዕከል የቀረበ ከመሆኑ ጋር ተያይዞ የከተማ ኢኮኖሚን ተጠቃሚነት ማሳደግ ያስፈልጋል ሲሉ ማክለዋል። ይሄ ለማዕከላዊ ኢትዮጵያ ገና ከተሜነት ይፈፋ ያለበት ክልል ነው፣ ግን ለከተሜነት በብዙ ነገሩ ቅርብ የሆነ ክልል ነው። በጂኦግራፊውም በሰውም ስለሚቦና ቅርብ የሆነ እንት ነው። ስለዚህ በፍጥነት ከተሜነት ተስፋፍቶ ከተማ እንደሚታወቀው ሀብት ሴንተርስ ኦፍ ፕሮስፐሪቲ ናቸው። ግብርና ሊሚትድ ነገር ነው። ወደ ማኒፋክቸሪንግ፣ ወደ ሩራል ኢንዱስትሪ ከሄድ ትንሽ ከፍ ያደርገዋል። ግን በአንድ ሄክታር ላይ የምታመርተው ምርት ማክሲመም ጥረት አድርገህ ሊሚትድ ስለሆነ ሄዶ ሄዶ እድገትህ ይቆማል መሀል ላይ ማለት። ከተሞች ግን እንደዛ አይደለም። ኢኮኖሚ ስኪል አላቸው። አንድ ትንሽ እዚህ ጋ በቀን አንድ ሚሊዮን ብር ሊሰራ ይችላል። አርሶ አደር በአንድ ሄክታር አንድ ሚሊዮን ብር በቀን ሊሰራ ይችላል። አንዲት እንትን ከፍቶ ሬስቶራንት ከፍቶ እዚህ ጋር ምናምን ሱቅ አድርጎ ምናምን አንድ የህንፃ ታችኛው ክፍል ላይ